የፍቅር ጥያቄ ላት ምን የፍቅር ጥያቄ እኮ አስቀድመህ ዘጋኸው ምን የፍቅር ጥያቄ አለ ከካሜራ ጀርባ የሆነ ነገር ብላሀት በምን እንደት እላለሁ በጣም አሳፍረኝ ምን አድርጌ ነው አሁንም እኮ እያየሁ ነው እሷ አጠላላ የሄደችውን እኔን ተጠያቂው ፍቅር ጥያቄ ስታቀርብላት እንደዚያ ጥላ ገፍ ያ ማለት የኔ ጥፋት ነው እዚህ ጋር ነው ሰላም፣ ሰላም ውድ ፋሚሊዎች እንደምንድን ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንደጠፋሁ አውቃለሁ፣ ያው ያለመመቻቸት ነው። ግን ከአሁን በኋላ ቶሎ ቶሎ ለመልቀቅ ሞክራለሁ። እናንተም ሰብስክራይብ እያረጋጋችሁ አሳድጉኝ። ዛሬ እንግዲህ የመጣሁበት ምክንያት ብዙ አሁን አዲስ ላይ የለቀቀውን ቪዲዮ አይቼ ነበረ። የፍቅር ጥያቄ አቅርቦላታልና እንግዲህ ተመሳሳይ ከአሁን በፊት እንደነበረው አይነት ነገር እንዳይገጥሞ ነው እያሰብኩ እየፈራ ያለሁት። ምክንያቱም ቡዜ ንጹህ ልብ ነው ያለው እና እንግዲህ ሰውን መቅረብ በጣም ጠልቆ ነው የሚቀርበው ቡዜ። እና እኔ አሁንም እያሰብኩ ያለሁት እንዳይጎዳ ነው። ባለፈውም እሷንም ሂጄ ተናግሪያት ነበረ እና በጠየቃት ነገር ላይ አይታችኋል። እና እንዳያችሁ ትታ ነበረ እንደዛ የማይሆንን ንግግርም ጓደኛ አለኝም ብላው ነው እንዴት ጠይቀኛ አለ ሁሉ ነው ያለችው። እና እኔ እንጃ ከምላችሁ በላይ ነው የከበደኝ። ቡዜን እኔ እንደዚህ ተመሳሳይ ነገር አሁን እየደረሰበት ሲመጣ ይጎዳል ብዬ ነው ማስበው እና ብቻ ለማንኛውም እንግዲህ ከቡዜ ጋር ያለውን ነገር እጠራችኋለሁ። እየመጣ ነው ደውዬላታለሁ። እስኪ ስላለው ነገር እናወራለን። እንግዲህ ውድ ፋሚሊዎች ይሄን ቪዲዮ ላይክ ሼር የተከበሩ እንደት ነው? ሰላም ነው? ሁሉ ሰላም ነው። አረፍህ በል ይሻላል። ሳሩ ደስ ይላል። ግን እኔ ለነገሩ ወደ ላይ እያየሁ አወራለሁ። በእዛው ቁመንም ቢሆን ወደ ላይ ነው ብለህ ነው እሰላም፣ ምን ላድርግ ብለህ ነው? ያው አልመቻች አለ ሥራም አለ። አሁን እንኳን በኋላ እንኳን ተከታታይ እለቃለሁ ብዬ አስባለሁ። አይ ሥራማ ሥራ አንቺ። አዎ ሥራ ሥራ። መበርታት ነው ያለብህ። እንደት ነህ? ተስፋ አትቁርጥ። እንዴት ነው ጤና? ደህና ነኝ ይመስገን። ምንድን ነው የማየው ነገር? አንተ እማየው ማለት ነው አሁን የጀመርከው አይቼ የለቀከው የፍቅር ጥያቄ አቅርበ። ምን የፍቅር ጥያቄ እኮ አንተ አስቀድመህ ዘጋው። ምን የፍቅር ጥያቄ አለ ብለህ ነው? ምን ብዬ ዘጋሁ? እኔን ሳታገኝ ለእኔ ሳታማክር እሷን ሄደህ በባለፈው አግኝተሀት ነበረ። ምን እንዳወራቸው በምን አውቃለሁ? እንደ እኔ ኮ ብያታለሁ። እኔ ኮ ያልኳት እኮ ብዙዬን እንዳትጎጂው ንጹህ ልብ እኔ ያለው ቀርበሽ በኋላ ትተሽ እንዳትሄጂ እንዳትጎጂው ነው ያልኳት። የምታውቀው ነገር የለም። በጀርባ በዛ ሰዓት ለምን አልነገርከኝ? ምን አውቃለሁ ብዙ እንዴት እኔ ያውቃለሁ እኔ ታውቃለህ። ሁሌም ቢሆን እኔ አንተ እንድትጎዳ አልፈልግም። ሁሌም እናገራለሁ። ከዜድ ጋር ከአሁን በፊትም ትዝ ይልሀል የተጣላ ነው በዚህ ጉዳይ ነበር እና ያገኛት ዕለት ምንም አላለችም ምንም አላለች። እኔ ለማንኛውም ተሰምቶኛል። ለምን መሰለ እኔ በሌለውበት እሷን ማግኘት እኔ በጣም ከፍቶኛል። ማለት እንዲህ ላገኛት ነበር ድጋሜ እንዳትጎዳ ልመክራት ላገኛት ነበር። እንዲህ ቀጠሪያት አለው ምናም ብትለኝ እኮ እኔ ችግር የለውም ግን ያለ እኔ እውቅና ለኔ ምንም ሳትለኝ እሷን በአቋራጭ የሄደ ማግኘት ማለት እኔ እኔ ከካሜራ ጀርባ የሆነ ነገር ብላ እኔ በምን እንዴት ላለሁ? ቡዜ ይሄን ማድረግ የጥፋት ነው። እኔ ላንተ ተቆርቆሬ ይሄን ነገር እንዳትጎጁ፣ ቡዜ ማለት የጥፋት ነው። ቡዜ እስኪ ይሄን ጥፋት ከሆነ ንገረኝ። እኔ እኮ ለአንተ አስቤ ነው፣ እንድትጎዳ ማየት ስለማልፈልግ ነው። እስካሁን የተጎዳው ይበቃል ብዬ ነው። በኔ ቤት እኮ ጥሩ መስራቴ እኮ ነው። እንግዲህ እኔ ጥሩ ሰራ መጥፎ ሰራ ሳይሆን እኔ ችግር የለብኝም። ሰማ፣ ሁሉንም ነገር እኔ ማለት ለምጄዋለሁ። ሁሉንም ነገር ስለለመድኩ ይሄን ያክል ለእኔ አዲስ ነገር ይሆናል ብዬ አላስብም። እና ዞሮ ዞሮ በጣም አሳፍረኝ እንዴ? ምን አድርጌ ነው የማሳፍርህ? ብዙ አሁንም እኮ እያየሁ ነው፣ እሷ ጠላላ የሄደችውን እኔን ተጠያቂው እሷ እንግዲህ ሰማ ሄደች አልሄደች፣ ሴት እሷ ብቻ አይደለም፣ ስንት ሴት አለኩ። ብዙ ነገሮች፣ ሰው ብዙ ይሞክራል፣ ብዙ ይሞክራል። መጨረሻ ግን የሆነ ሰዓት ላይ መሳካቱ አይቀርም። እንደዚህ ሰው እኮ እንደሞከረ እንደተጎዳ ሁሉ ነገር እንትን እንዳለ አይቀርም እኮ ይሄ ብዙ። አንተ ከመሰረቱ ማለት ነው፣ ሰው ታምናለህ። ሰው ማምን ነው ሁሉ ጊዜ። ይሄንን አምናለሁ ሰው በቃ ሁሉም ምን እንደኔ ይመስለኛል። የውስጤን እናገራለሁ፣ ሰውን መክራለሁ በቻልኩት አቅም። ስለዚህ የዋነት ደግሞ እንደዚህ ሁሌ እንደዚህ አይነት ነገር ተደጋጋሚ የሚጎዳ ከሆነ ምንም ላደርግ አልችልም። ተፈጥሮ ነው። አንዳንዴ ተፈጥሮ እኮ አቀይረው ምንም ማድረግ አልችልም። ስለዚህ በጣም ሼም ነው ማለት ሼም ነው። ያደረከው ነገር በጣም ሼም ነው። እኔ ዛሬም አንተን ላገኝ ገኘ የመጣሁት በካሜራ ጀርባ ስለአንተ መጥፎ ነገር ከማወራ ይልቅ ፊት ለፊት እንደዚህ አገኝቼ በቃ እንደ ወንድም መናገር ስላለብኝ ነው የመጣሁት እንጂ አንተና ለማግኘት ትችል ነበር እኮ። እኔ እኮ ቡዜ እኔ እኮ ለአንተ ያደረኩት እኮ ማለት ነው፣ ገብቶሃል? አይታት አይታ ታጠላኝም እንደሄደች ከካሜራ ጀርባ ሂጅ ምንድን ነው የምላት? ጥላይን ሄደች አይደለ እንደ እያየው ነበረ ቪዲዮን ካየው ሙሉን፣ ጥላይን ሄደች ልታወራኝም እንደዛ ስላልኳት ፈቃደኛ አደለች። ብዙ ጊዜ አይተ ከሆነ ሴት ልጆች ይቀርባሉ ማንኛውን ሰው ከዛ በኋላ የሚፈልጉትን ነገር የማያገኙ ከሆነ ርቀ ሄዳሉ ትተው። ይህ ማለት ደግሞ በሂደት ላይ ነን ገና ያለ ነው። አሁን እኔ እና እሷ በምን ተግባባን እና ነው ከኔ ሌላ ነገር የምፈልገው? ስለዚህ ገና ነው። ይሄ እኮ መግቢያ ነው፣ መጀመሪያ ነው። እንደ እህት እንደ ወንድም የተወሰነ ጊዜ አብረን ቆይተናል። አሁን ደግሞ ያ ነገር በቃ ወደ ትክክለኛ ፍቅር መቀየር ስላለበት እንግዲህ ፍቅር አበባ ሰጠሁኝ። ምናልባት እኔ አላውቅም፣ አንተ እኮ የተሰማህን ያደረግከው ልክ ነህ። ግን እሷ ጋር እዛ ጋር አልተሰማትም ያ ነገር። ለአንተ ስሜት ቢኖራት ኑሮ እንደዛ ጥላህ አትሄድም ነበር። እኔ ግን ምንድነው ያልኳት ብዜን እንዳትጎጂ በቃ ንጹህ ልብ ነው ያለው። ማንኛውንም ሰው የማመን ነው እሱ ውስጡ ያለው፣ በቃ ሰው የመውደድ እና የማመን ነው እሱ ጋር ያለው። እባክሽ እንዳት ጎጁ ብቻ ነው ያልኳት። እሷ ግን ያንን ምትሰማ አይደለም። አንተ የፍቅር ጥያቄ ስታቀርብላት እንደዛ ጥላ ገፍተረኝ። ያ ማለት የእኔ ጥፋት ነው እዚህ ጋር። እኔ አሁን ምን እንደምልህ አላውቅም። ለምን መሰለህ እንግዲህ በካሜራ ላይ ጥሩ ነገር ብለህ ይሆናል፣ ከካሜራ ጀርባ ደግሞ መጥፎ ነገር ብለህ ይሆናል። እንዴ እኔ በምን አውቃለሁ? አሁን ብዙ እኔን እንደዚህ ነው አይደለም አንተን እኔን እራሴን አላምንም ከዚህ በኋላ ማለት ነው። አረ በጣም ታሳፍራለህ። ለምን መሰለ ሰውን ማመኔ እየጎዳኝ ከሆነ አይደለም አንተን ራሴን በቃ የማላምንበት ደረጃ ደረስኩ ማለት ነው። አይ እኔ ለሰው ጥሩ ማረግ እኮ ይሄን የሚጎዳ ነገር አይደለም። ስለዚህ አሁንም ልንገርህ ነገም ተነጎዳም ከተቀበለች ትቀበል፣ ካልተቀበለች መተው ትችላለች። ማንም ኮ አስገድደ ነው እንዴ ሰውን በፍቅር ምታደል ማን? የሷም የኔም የጋራ በቃ ፍቅር ሲኖር ነው መኖር የሚችል፣ ካልሆነ ደግሞ አልሆነም። በጉልበት የሚሆን አይደለም፣ በጸብ የሚሆን አይደለም። ለዚህ ያለው ነገር ይሄ ነው። ለማንኛውም እንግዲህ ፈጣሪ ነው ያቀርብ። ስማም ማንም ቢሆን ፈጣሪ ነው የሚያውቀው። ምንም ቢሆን ግን እኔ አንተን በእንዲህ መልኩ ታደርጋለህ ብዬ ማስበው ሰው አልነበርኩም። ጭራሽ እኔ ላይ እንደዚህ ሆንክ። ብዙ ግን ባይገርም ማለት ነው። ሁሉም ሰው ነው ለሰው ጥሩ ሲያስቡለትና ሲያደርጉለት አይወድም። ወዶን ሰው አይፈልግም፣ ሐበሻ የተባለ ማለት ነው በተፈጥሯችን። እኔ ግን ለአንተ በማሰቤ ና አንተም በመውደዴ ነበር ያንን እንደ አባትና እንደ ወንድም በማየቴ ነበር ያንን ያደረኩት። ግን በጣም ታሳፍራለህ ብቻ እውነት ከአንተም አልጠብቀውን ነገር ነው የተናገርኩት እኮ ፊት ለፊት እንደ ወንድም ነው እየነገርኩ ያለሁት እንጂ እኔ በቃ ስልክም አለማንሳት እችላለሁ፣ እንዳያደውልልኝም እንደ ማለት እችላለሁ መብት ነው። ነገር ግን እስከዛሬ ካሳለፍናቸው በጎኔ ስለ ከጎኔ ስለ ነበርክ በቃ የዛ የዛ እንትን ይዞኝ ነው እኔ ዛሬም የመጣሁት እንጂ ድሮም። ምን እንደሆነ ታውቃለህ? ድሮም ነው ድሮም እንግዲህ ከእኛ አጠገብ ያሉ ሰዎች ለእኛው ነው ተመልሰው በቃ ጠላት የሚሆኑት። ታውቃለህ? እኔ የተረዳሁት እንደዚህ። ተጠያቂ እንዴ አንተ ነህ ተጠያቂ። ለምን መሰለህ? ለእኔ ሳታሳውቅ ለምን አገኘሃት? ለምን አገኘሃት? ይቺም ብቻ መልስልኝ። ነገርኩህ። የሰራሁትን ቪዲዮ አይተሃል? በቃ ያንን ላስተነቀቃት ብቻ ነው ያደረኩት። እኔ አንድ ነገር ልንገርህ ከካሜራ ጀርባ ሌላ ነው ያልከው ካሜራው ላይ ሌላ ነው የሰራኸው አየህ አይደለ እንዴት ነው የምታስበኝ ስለዚህ እኔ ይሁን አንድ ነገር ልንገርህ እስከ ዛሬ እንደዚህ አይቶኛል አንድ ነገር ልንገርህ ህይወት ይቀጥላል ሴት እሷ ብቻ አይደለች እኔ ሌላም ሌላም እንትልል ይችላል አይታወቅም ስለዚህ እኔ ልነግርህ የምፈልገው በቃ ከህይወቴ ውጣ ከህይወቴ ውጣ ጭራሽ ከህይወቴ ውጣ ለምን መሰለህ ካሜራ ላይ ሌላ ነው፣ ከካሜራ ጀርባ ሌላ ነው እየመከርክ ያለው። ስለዚህ ለእኔ ወዳጅ ሆኖ የሚቀርብ ሰው በቃ ጠላት እየሆነ ነው። ስለዚህ ተወይ ብዬሃለሁ፣ እንዳደውልብኝ ከዚህ በኋላ ከአንተ ጋር አልገናኝ። በዚህ እንግባባ። ቻው ቡዜ። ቡዜ ጭራሽ ሜለ። አረ ሰው ሁሉ እንደው ለሰው ጥሩ ባስብኩኝ ይሄን ያህል። አረ በጣም የሚገርመው እውነት ፈጣሪ አረ ሰው ሁሉ እኔ ላይ ነው ብዙ ጊዜ እልውን የሚወጣው ጭካኔ ይገርማል። ብቻ እንግዲህ ፈጣሪ ያውቃል። ሁሉም እውነታውን የሚያውቀው ፈጣሪ ነው። እንግዲህ ቪዲዮውንም ለቅቄያለሁ። ፍለፊት ያለውን ነገር እሷም ጥላዬን የሄደችው እንደዚህ